የአትሌት ገለቴ ቡርቃ ባለቤት ታደለ ገብረመድህን። ታደለ ገብረ መድህንም በማስመልከት አጭር እሷም ከተናገረችው ከታሪክ ማይደርም በጣም የትዳር ህይወታቸውን በማስመልከት የወጡት ምንድናቸው? ታደለ ገብረ መድህን ይባላል። በሳቱ እሷ ከክፍለ ሀገር እንደመጣች ሩጫ እዚህ ስትሞክር ለውድድርም፣ ለተለያዩ ትሬኒንግ ስታደርግ ያደርሳት ነበር። እሱ በሳቱ የላዳ ሾፌር ነበር። ሁሌም ከፍዬ ነበር የምሳፈረው ትላለች ገለቴ ቡርቃ። ከዛም የሆነ ጊዜ የፍቅር ጥያቄ ያቀረበላት ደውሎላት፣ ከዛ በኋላ ነው ግንኙነታቸው እያደገ ወደ ጋብቻ ያበቁት። ከዛም እሷም በፕሮቴስታንት እምነት መሰረትም ነው ያገባችው። ከዛ በኋላ ግን ከዕለታት አንድ ቀን ጠፍቶ ከውራት በኋላ ጸበልዶ ስመጣ ደነገጥኩኝ አለች። ከዛ በኋላ ደግሞ የተፈጠረው ያልተጠበቀ ነበር በማለትም ነው የገለጸችው። እንዲህ ያለች ንብረቴን አንድ በአንድ ከጅ ያወጣብኝ በማለትም ፍርድ ቤት እንዳለ ለሱ ነው የምወስንለት በማለት ነው አብዱታ ያቀረበችው። ታደለ ገብረ መድኅን የታክሲ ወይም የላዳ ሹፌር እንደነበረ ጀምረም ነው ገለቴ ቡርቃ ምን ያህል አፍቃሪና ለፍቅር ልቧ ክፍት እንደሆነም ነው በርካቶችም የመሰከሩላት ለፍታ ጥራ እንዲህ ውድድር ላይ ራሷን እስከ መሳት ደርሳ ያመጣችው ገንዘብ እንዴት ተቀማጭ በማለት በርካቶችም ሀዘናቸውን የገለጹ ናቸው። በጣም የሚያሳዝነው ገለተ ቡርቃ እስካሁን ድረስ ልጅ እንዳልወለደች ጭምርም ነው። ከውድድሩ የተነሳ ብዙ ጊዜ በትሬኒንግ አልፎም ደግሞ የትዳሩ ችግር ውስጥ ስለወደቀ ልጅ እስካሁን ድረስ እንዳልወለደች የወጡት መረጃዎች ያሳያሉ። ሚኪንኝ ከሚኪታ ቦርንፎ ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።